ጸጉሬን አጥቻለሁ። ቆንጆ ጸጉር ነበረኝ። ህድም ስላለኝ ብታመምም መኖር መታገልና ታትሮ መስራትን አላቋረጠም ሲሉ በካንሰር የታመሙት ሌሊሴ ዱጋ ይሄንን ተናግረዋል። ከሰሞኑ እጅግ ብዙዎችን ያስደነገጠ ብሎም ያሳዘነ አንድ ፎቶ በሶሻል ሚዲያ ሲዘዋወር ነበር። ይኸውም የኦሮሚያ የቱሪዝም ኮሚሽን ኮሚሽነር የነበሩት ሌሊሴ ዱጋ ያስተላለፉት በተለያዩ ሶሻል ሚዲያ የሚያሰራጩት ፎቷቸው ነበር። በዛ ፎቷቸው ላይ እጅግ የሚያሳዝኑበትን የጤና ሁኔታ የሚገልጽ ፎቷቸው ይታያል። በፎቷቸው ውስጥ ብዙ ህመምና ብዙ ስቃይ ይነበባል። ይህንንም አስመልክቶ ብዙዎች በመደናል መረጋጋት በሁኔታውም በመገረም እኚህም ባለስልጣን ምን አጋጠማቸው? ምን ነካቸው? በዚህን ያህል ደረጃስ እንዴት አሁን ተመለከትናቸው? በማለት እየጠየቁ ይገኛሉ። ጠቅለል ባለመልኩ እኚህ ባለስልጣን ስላጋጠማቸው ከባድ የጤና መታወክና ከባድ የካንሰር ህመም የቢቢሲ አማርኛ ገጽ ይፋ ስላደረገው እጅግ አሳዛኝ መረጃዎች ዛሬ ዝንላችሁ መጥተናል። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሁላችሁም ሰላም ጤና ስጥልኝ በማለት የዛሬ መረጃዎችን እጀምራለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታረጉም በአክብሮት እጠይቃለሁ። ቀጥታም ይዤ ወደ መጣሁት ዝርዝር መረጃዎች አልፋለሁ። ሌሊሴ እንዲህ ይላሉ። ያለኝ ህይወት የኔ አይደለም የእግዚአብሔር ነው፣ የምኖረው እሱ የሰጠኝ ነው ሲሉ ይናገራሉ። የካንሰር አራተኛ ደረጃ ላይ ነው ያለሁት፣ የሚጎዳኝ ነገር ቢሆንም በፈጣሪ አምናለሁ፣ ፈጣሪንም አስቀድማለሁ፣ እጸልያለሁ ይላሉ በመቀጠል የኦሮሚያ የቱሪዝም ኮሚሽን ኮሚሽነር ሌሊሴ ዱጋ የካንሰር ህክምናን እየተከታተሉ መሆናቸውን በመግለጽ ፎቶቸውን ጭምር አያይዘው በማህበራዊ ሚዲያ ላይ ከቀናት በፊት አጋርተው ነበር ሌሊሴ ጸጉራቸውን አጥተው ከሚሰሩበት ላፕቶፕ ፊት ለፊት በፈገግታ የተሞላ ፎቶግራፋቸውን እየሰራው እየታገልኩ እያሳካው ከሚል የእንግሊዝኛ ጽሁፍ ጋር አርገው አጋርተዋል ያለፈ ሳምንት ውስጥ ኮሚሽነሯ ይህም ፎቶና መልእክት ካስተላለፉ በኋላ በርካታ ሰዎች እንዲፈወሱ መልካም ምኞታቸውን በመግለጽ ፎቶቸውን እያጋሩት ነው። እንዲህ ያለውን የጤና ሁኔታ ለህዝብ ማጋራት ባልተለመደበት ማህበረሰብ ውስጥ ኮሚሽነር ሌሊሴ ይህን ማድረጋቸው በብዙ ሰዎች ዘንድ መነጋገሪያ ከመሆን በላይ አድናቆት እንዲቸራቸው አድርጓል። ሌሊሴ ህክምና እየተከታተሉ የሚገኙበት በመካከለኛው ምስራ ምስራቅ ዮርዳኖስ ውስጥ ነው። ስላሉበት ሁኔታ ለቢቢሲ አማርኛ ቃላቸውን እንዲህ ሰጥተዋል። ሌሊሴ ዱጋ ምን አሉ? ሌሚፎሚያ በተባለው የካንሰር አይነት መያዜን ያወቅኩት ከአራት ወር በፊት ለሌላ ምርመራ ወደ ጤና ተቋም በሄድኩበት ወቅት ነው ይላሉ ባለስልጣኑ። በመቀጠልም እንዲህ ይላሉ። ይህ ካንሰር አይነት ነጭ የደም ህዋስን የሚያጠቃ ነው። የጋስትሮ ኢንሳይትን ችግር ወይም ሰውነት ምግብ የሚያብላላበት ሆድ ዕቃ ህመም መስሎኝ ወደ ሆስፒታል ሄድኩኝ። ካንሰር እንደሆነ ግን ተነገረኝ። ቀላል አይደለም። የካንሰር አራተኛ ደረጃ ላይ ነው ያለሁት። የሚጎዳኝ ነገር ቢሆንም በፈጣሪ አምናለሁ። ፈጣሪን አስቀድማለሁ፣ እጸልያለሁ ይላሉ። ባለቤቴ፣ ልጆቼ፣ ቤተሰቦቼና ጓደኞቼ ከጎኔ ናቸው። ይጸልዩልኛል፣ ያበረታቱኛል። ህልም ስላለኝ ብታመምም መኖር፣ መታገልና ታትሮ መስራት አላቋርጥም ይላሉ። አሁን ላይ የኬሞቴራፒ ህክምና እያገኘው ነው። ብዙ የጎንዮች ጉዳት አልደረሰብኝም። ጸጉሪን አጥቻለሁ። ቆንጆ ጸጉር ነበረኝ። ጸጉር ማጣት ለሴት ልጅ ከባድ ነው። ጸጉርን ማጣት የተለየ ዝግጅት ይጠይቃል። ፈጣሪ ረርቶኝ ወደ ሀገሬ ከተመለስኩ ለህክምና ገንዘብ የሌላቸውን የካንሰር ህሙማንን የሚደግፍ ማዕከል ማቋቋም እፈልጋለሁ። በባለቤቴ በኩል የተባበሩት መንግስታት የጤና መድህን አለኝ። መንግስትም እያሳከመኝ ነው። የገንዘብ ችግር ስለሌለብኝ ነው እየታከምኩ ያለሁት። እርዳታ የሚያሻቸው ብዙ ሰዎች አሉ። ሲሻለ እነዚህን ሰዎች ለመርዳት ማዕከል አቋቁማለሁ። አሁን ላይ ብርታት የሰጠኝ የህይወት ፍልስፍናዬ ነው። የህይወት ፍልስፍናዬ ቀላል ነው። በየቀኑ የምችለውን ማድረግ፣ ዋጋ ያለውን ነገር ማድረግና ጥሩ መሆን፣ ፈጣሪ ያስተማረንን ይህንን ነው። ምድር ላይ እስካለን ድረስ ጥሩ ነገር ብናደርግ መልካም ነው። ያለኝ ህይወት የኔ አይደለም፣ የእግዚአብሔር ነው። የምኖረው እሱ የሰጠኝን ነው። ያለ ጸጸት መኖር ነው የምሻው። ለመኖር የሚያበረታኝና ወደፊት የሚቀ ቀጥለው ለዚህ ነው። በየዕለቱ ጥሩ እንዳደረግኩ ለራሴ እየነገርኩት ከፈጣሪ ምሕረትን ጠይቄ ነው የምተኛው። ህክምናውን ለመጨረስ ከአራት እስከ አምስት ወራት ይወስዳል ብለዋል ሌሊሴ ዱጋ። አሁን ላይ ካሉበት ዮርዳኖስ ሆነው ስራቸውን ቀጥለዋል። ከሚከታተሉት ህክምናቸው ጎን ለጎን ስራቸውን የሚያከናውኑበት ቢሮ አላቸው። አንድ ቀንም ታምም ያለው ብለው እያሰቡ እንደማያድሩ ተናግረዋል። የኦሮሚያ የቱሪዝም ኮሚሽን የአምስት ዓመት ስትራቴጂ እቅድን እያወጡ ሲሆን በቀጣይ አምስት ዓመታት ምን መስራት አለበት የሚለውን እየሰሩበት እንዳለም ገልጸዋል። ይህ መረጃ ባለቤትነቱ የቢቢሲ አማርኛ አገልግሎት ነው። እንግዲህ እጅግ ያሳዝናል፣ እጅግ ልብ ይነካል። በፊት የነበራቸው አቋም መልክ ሁሉ ነገር አሁን ካለው ጋር እያስተነጻጸሩ በብዙ ቦታዎች ሀሳብ፣ አስተያየት እየሰጡ የነበሩ ሰዎች ነበሩ። የፀጉራቸው እንዲመሆንም እኚህ ባለስልጣን ራሳቸውም ገልጸውታል። ፀጉርን ማጣት እራሱ ከባድ ስሜት አለው። ለሁሉ ነገር ግን አሁን ፈጣሪ ነው በእኔ ህይወት ሰልጣንም ሁሉም መብት ያለው እያሉ እየተናገሩ ይገኛሉ። አንድ ልብ የሚነካ ንግግራቸውም ተሰምቷል። እኔም አንብቤላችኋለሁ። ፈጣሪ አምላክ ብሎ ለሀገሬ በሰላም ከበቃው ጤና ከተመለሰ ምንም አቅም የሌላቸውን በካንሰር ህመም የሚሰቃዩ ሰዎችን ባለኝ አቅም እረዳለው ሲሉ ነበር። ፈጣሪ አምላክ ከጎናቸው ሆኖ የእሳቸውን ጭንቀት ተረድቶ ጥሩ ምኞታቸውንም ፈጣሪ አምላክ አስቦላቸው የእውነት በሀገራቸው በሰላም እንዲበቁ ትልቅ ምኞቴን መመኘት እፈልጋለሁ። እንዲሁም በሀገራቸው በቅተው ለታመሙ በካንሰር ህመም ለሚሰቃዩ ትልቅ ችግርንም ላዩ ሰዎች ትልቅ ፍቱን መድኃኒት በመሆን በአቅምም በተለያዩም ነገር ድጋፍ አድርገው ለተቸገሩ እንዲቆሙ ፈጣሪ እንዲያረጋቸው የእውነት ከልብ ይመኝላቸዋለሁ። እኚህ ባለስልጣን ትልቅ መልእክት ያለው ነገር ነው የነገሩን። ጤና ትልቅ ዋጋ ያለው በረከት እንደሆነ ሁሉም ነገራችን ደግሞ በፈጣሪም እንደሆነም ጭምር ማሳያ የሚሆን መልእክታቸውን አጋርተዋል። ፈጣሪ አምላክ ሁሉ ነገራቸው እንዲከተላቸው የእውነት ከልቤ ተመኘው። ፈጣሪ አምላክ ጤናቸውን ይመልስልን በማለት የዛሬውን መረጃዎችን እዚህ ላይ አበቃለሁ። በሌሎች መረጃዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ፣ ሰላም።